አሰላሙ አሌይኩም ራህመቱላሂ ወበረካቱ ውድና የተከበራችሁ የሙሰይ ተቶበተሰቦቼ እንዴት ናችሁ? ደህና ናችሁ? እንዴት ከረናችሁ? ተተለያየንበት ቀን እና ዘበን ጀምሮ ወቅት ጀምሮ እንዴትናችሁ ደህና ናችሁ አላችሁ እኔ ያለሁላችሁ እንግዲህ ታርጉበጣም የኢትዮጵያ ወደ ስደት ደህና ተመልሼ ያለሁላችኋለሁ። እንግዲህ ኢትዮጵያ ገብቼ ነበር የጠፋሁባችሁ። ህይወቶቼ የጠየቃችሁኝም የፈለጋችሁኝም በጣም ነው የማመሰግነው። ያሰባችሁትም ያደረጋችሁትን በሙሉ በጣም ነው የማመሰግነው። ወዲያችኋለሁ አዲስ አበባዬ፣ ይህን ትመስላለች። አዲስ አበባዬ እንግዲህ ይህን ትመስላለች። በማታው ጊዜ እላችኋለሁ፣ ፋፎቆሎ መስላ

እንደው ያንያ ልቡ ይመጣልኛል። ግን ያው እገባለሁ ስል እናቴ ማነው ይበግረዋል? ማንም አይበግረውም ማለት ነው። ጭራሽ ባዲ ቶብስ ትገባ ብቻ ያው ደካ በብር እየተጫወቱ ነው። እንደው የኢትዮጵያ ሰዎች ቶክቶክ ላይ ሰማንያ ብር ነው ሰባ ብር ነው የሚሞላው፣ ነገር ከባድ ነው፣ ከባድ ነው። እና ላይክ እያደረጋችሁ ሸር እያደረጋችሁ ዶቼ፣ እንግዲህ ያው ሀገራችሁን አሳይኋችሁ፣ ኢትዮጵያን። ለማንኛውም አለሁ ተጎኔ ሆኑ ተጎናችሁ ነኝ። ለጠፋሁት ያው ስንቱ ተነግሮ ይዘለቃል። ያው እጩ ነገር ኢትዮጵያ ገብቼ ነው። ኢትዮጵያ ደሞ ሰከዱ ብዙ ነገሮች ይጠብቋችኋል። ሊያገኙ እንዲህ ስልክ ላይ መቀመጥ ምናምን ነገር ከባድ ነው። ቤተሰብ ጋር ወሬ ያለ

የሀገሬ የምዬ ልጆች ደህና ናችሁ? ደህና ናችሁ? ኢትዮጵያ ደህና ናት። ኢትዮጵያ ደህና ናት። ኦኬ ደህና ናት። ያው እንግዲህ እኛንም ብናፍቅ ደህና ናት። ምንም አትልም፣ ትመቻለች። ኦኬ ያው እንግዲህ አሁን የሚገርማችሁ ነገር እየተነሳ ነው። ወደ ላይ ሁሉ ለእናንተ እየተቆመረ ይመስላችኋል፣ ግን እየሄደ ነው።